ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቶቻችን አጠቃላይ ህይወታችሁ፣ ኑሯችሁ፣ ቢዝነሳችሁ፣ ስራችሁ፣ ጓደኞቻችሁ፣ ቤተሰቦቻችሁ በአንድም በሌላ መልኩ ከአሜሪካ ጋር የሚገናኝ እንዲሁም ትራምፕ ሰሞኑን በስደተኞች ላይ እያወጡትና እየወሰኑት ያለው አዳዲስ ህግ በአንድም በሌላ መልኩ አሉታዊ ተጽዕኖ ይኖረዋል ብላችሁ የምታስቡ አድማጭ ተመልካቶቻችን ይህ ዜናና መረጃ ለእናንተ ነው። ሌሎች አድማጭ ተመልካቶቻችንም እንዲሰሙ ተደርጎ የተዘጋጀ መረጃ ነው። አብራችሁን ቆዩ። በቅድሚያ የዜናዎቻችን ሃይላይት እንዲህ እናስቀድማለን። ዛሬ በሚኒሶታ ሶማሌዎች ሰልፈ ወጥተው ትራምፕ ዳወን ዳወን ሶማሌ ወደ ላይ ወደ ላይ ከፍ ከፍ ሲሉ ተደመጡ በአደባባይ። ከዚህ ሰልፍ በኋላና በፊት በርካታ ሶማሌዎች በዛሬው ዕለት በአይሲ ፖሊስ ታፍነው ታስረዋል። ብዙዎቹ የኢሚግሬሽን ፍርድ ቤት ቀጠሮ ያላቸው ሲሆኑ አንዳንዶቹ ምንም አይነት ወንጀል የለባቸውም የሚባል መረጃዎችም እየወጡ ነው። ከመንገድ ላይ፣ ከአየር መንገድና፣ ከሞሎች ከሱቆችና ከሬስቶራንቶችም ጭምር እየታፈሱ ተወስደዋል ነው የተባለው። ከዚሁ ጋር ተያይዞ አይሲኢ ግዙፍ የሆነ የማሰሪያ ካምፕ ቀድሞ የአማዞን ዲስትሪቢውሽን ሴንተር የነበረን ቦታ በሊዝ ሊገዛ መሆኑም ተሰምቷል። ይህ ማለትም የሚታሰሩ ግለሰቦች ቁጥር ከዛም ከዚህም ይጨምራል ማለት ነው። ሌላው መረጃ ክቡር ነርማ የተመልካቶቻችን የሶማሌ ተወላጅ የሆነችው አሁን በአሜሪካ ሚኒሶታ ግዛት የምትኖረውና የኮንግረስ አባል የሆነችው ኤልሃን ኦመር የወንጀል ሪከርዷ ወደ አንድ ቢሊዮን የአሜሪካ ዶላር ማደጉን እንዲሁም ከአልሻባብ ጋር ጥብቅ ኔትወርክ ያለው አንድ ግለሰብ ጋር የተነሳችው ፎቶና ከበርካታ የአልሻባብ አመራሮች ጋር የተጻጻፈ የራሳቸው ኢሜሎች በሙሉ ትራክ ተደርገው ለሚዲያ መጋለጣቸው በርካታ ዓለም አቀፍ ሚዲያዎች ሁኔታውን መነጋገሪያ አድርጎታል። በዝርዝር መረጃውን እናስደምጣችኋለን። ሰምታችሁት ትመለሳላችሁም በስከ መጨረሻ አሜሪካ ለሚኖሩ ዲያስፖራ ኢትዮጵያውያን ወንድም እህቶቻችን እጅግ በጣም ጠቃሚ፣ ወሳኝ፣ አስቸኳይና አንገብጋቢ ነው ያልነውን ዜናና መረጃ የምናደርስበት ይሆናል። እሱም አሜሪካ የስራ ፈቃድ ቆይታ ጊዜን ከአምስት ዓመት ወደ አንድ ዓመት ከስድስት ወር ዝቅ አድርጋለች። ከመቼ ጀምሮ ይተገበራል እነማንን ይመለከታል አዲስ አመልካቶችን ብቻ ነው ወይስ ነባሮችንም ጭምር ነው ግሪን ካርድ ያላቸውን ይመለከታል ወይ ቲፒኤስ አሳይለም ያላቸውን ይመለከታል ወይ ኤች ዋን ቢ ቪዛ ያላቸውን ይመለከታል ወይ የሚለውን ባጭሩ በአጠቃላይ ዝርዝር መረጃውን የምሰሙበት ጊዜ ነው ከዚሁ ጋር ተያይዞ ለኢትዮጵያውያን ታላቅ የምስራች ዜና ተሰምቷል እሱም ብዙ ሰው አሳይለም ተከለከለ እያለ ሲጨነቅና ሲያወራም ነበር ይሁንና ሁለት ኢትዮጵያውያን በትናንትና ሁለት ሙሉ የአሳይለም ፍቃዳቸው ተቀባይነት አግኝ አግኝቷል ስለሱም ዝርዝር መረጃ የምናስደምጣችኋለ አለ። በድጋሜ አብራችሁን ቆዩ። በዛሬው ዕለት በአሜሪካን ሀገር በሚኒሶታ ግዛት ሶማሌዎች ሰላማዊ ሰልፍ ወጥተው ነበር። በሰላማዊ ሰልፋቸው ወቅትም ዳወን ዳወን ትራምፕ ሶማሌ ወደ ላይ ወደ ላይ ሲሉ ተደምጠዋል። አሜሪካ ይህን ነጻነት የሰጠች እንደምን አይነት ድንቅ ሀገር ናት? ሲሉም በርካቶች ሀሳብ አስተያየታቸውን ሰጥተውበታል። ቪዲዮውን እንዲህ ባጭሩ ተከታትለነው እንመለስ። እናንተም ትዝብታችሁን ቪዲዮ ላይ የምትመለከቱት ይሆናል። ሶማሌዎች እንግዲህ በሰላማዊ ሰልፋቸው ዳውን ዳውን ትራምፕ ሶማሌ ወደላይ ወደላይ ሲሉ ተደምጠዋል። ቀስ እያሉ ከጊዜ በኋላ ደግሞ ዳውን ዳውን አሜሪካ ሶማሌ ወደላይ ወደላይ ማለታቸው የማይቀር ነው ማለት ነው። ለማንኛውም ሰላማዊ ሰልፋቸው እስካሁን ሲያደርጉት ከነበረው ሰላማዊ ሰልፋቸው ሪስትሪክትድ የሆነና የሆነች ኮሪደር ወይም ሞል አካባቢ የተደረገ ሰላማዊ ሰልፍ መሆኑን ብዙዎችም ሀሳብ አስተያየታቸውን ሰጥተውበታል። ከዚህ በፊት ሶማሌዎች የሚያደርጉት ሰላማዊ ሰልፍ በአደባባይና በጎዳና በሰፊውም ሰፋ ባለመልኩ የሚደረግ ሲሆን የአሁኑ ግን እጅግ ሪስትሪክትድ በሆነ መልኩ የተደረገ ሰላማዊ ሰልፍ መሆኑንም ያሳያል። ይህም ሆኖ ግን አሜሪካ እንደዚህ አይነት ነጻነት መስጠቷ በጣም የሚደነቅ ነውም ተብሏል። ሶማሌዎች ከመጡበት ከአፍሪካዊቷ ሀገር ሶማሌ ይህን ማድረግ ይችላሉ ወይ ሲባል በጭራሽ ሶማሌ ውስጥ ይህ እንደማይፈቀድ ነው በርካቶች እየተናገሩ የሚገኙት። ከዚህ ሰላማዊ ሰልፍ በፊትና በኋላ በርካታ ሶማሌዎች በአይሲ ፖሊስ እየታፈሱ መታሰራቸውን መረጃዎች እየወጡ ይገኛሉ። ከዚህ ሰላማዊ ሰልፍ በፊት በተለይ ከዚህ ሰላማዊ ሰልፍ በኋላ በርካታ ሶማሌዎች በአየር መንገድ፣ በሞሎች፣ በሱቆች፣ በሬስቶራንቶች፣ በጎዳናዎች በተገኙበት አጋጣሚ ሁሉ በአይሲ ፖሊስ እየታፈሱ መታሰራቸው ተሰምቷል። ከዚሁም ጋር ተያይዞ አይሲኢ ግዙፍ የሆነ የማሰሪያ ካምፕ ቀድሞ የአማዞን ዲስትሪቢሽን ሴንተር የነበረውን ቦታ በሊዝ ሊገዛ ጫፍ መድረሱም ተሰምቷል። ይህም የሚያመላክተው በርካታ ስደተኞች በአሜሪካን ሀገር ወደፊት ወደ ስር እንደሚጓዙም ያሳያል። በዚህ አስቸጋሪ ወቅትና የፈተና ጊዜ በርካታ ኢትዮጵያውያንና አፍሪካውያን ከሶማሌዎች ጎን በጭራሽ አንቆምም ሲሉ በአንድነት ተማማሉ ሁኔታውም እንዲህ ነው ሶማሌዎች እኛ አፍሪካውያን አይደለንም የቆዳ ቀለማችን ጥቁር አይደለንም ጥቁሮችም አይደለንም የቆዳ ቀለማችን ብራውን ነው የምንናገረው አረበኛ ነው እኛ አረቦች እንጂ አፍሪካውያን አይደለንም ሲሉ በግልጽ በሚዲያ ከተናገሩበት ጊዜ በኋላ ነው። ንግግራቸውን እንዲህ አድምጠን እንመለስ

I'm literally brown, bro. Think about it as well. Somalis are Arabs. We're in the Arab leagues. We speak the Arab language. We eat the Arab food. እንግዲህ የተከበራችሁ አድማጭ ተመልካቾቻችን እንደሰማችኋቸው እንዳዳመጣችኋቸውና እንዳያችኋቸው የቆዳ ቀለማችን ጥቁር አይደለም፣ ቋንቋችን አረበኛ ነው፣ እኛ አረቦች እንጂ አፍሪካውያን አይደለንም ብለው በአደባባይ በግልጽ በሚዲያ ተናግረዋል። አንዳንድ ጊዜ ሲመጣባቸው ደግሞ እኛ ሶማሌዎች እንጂ አፍሪካውያን አይደለንምም ይላሉ። አፍሪካ የምትባል ሌላ ሀጉር ለመፍጠርም ያስባሉ። ከዚህ ንግግራቸው በኋላ በርካታ ኢትዮጵያውያን ብሎም አፍሪካውያን ከሶማሌዎች ዘንድ ወይም ከሶማሌዎች ጋር በጭራሽ አብረን አንቆምም፣ ከነሱ ሱቆች፣ ከነሱ ሞሎች፣ ከነሱ ሪስቶራንቶችም ምንም ነገር አንገዛም፣ በሚደርስባቸው ችግርም ሁሉም አንተባበራቸውም፣ አፍሪካን ክደዋል ሲሉ ይደመጣሉ። ሶማሌዎች አፍሪካን መካድ፣ አፍሪካን መጥላት ለምን እንዳስፈለጋቸው አይታወቅም። እውነት ሶማሌዎች የቆዳ ቀለማቸው ሲታይ አረቦችን ይመስላሉ ወይ? ሶማሌዎች ጥቁር አይደሉም ወይ? ሶማሌዎች አፍሪካውያን አይደሉም ወይ? ይህ ግልጽ በግልጽ በገሃድ በሀቅ የወጣ እውነትን እየመካድ ማንነትን እየመካድ ለምንስ አስፈለገ? ከሶማሌዎች የበለጠ ቀይ የቆዳ ቀለም ያላቸው አስደናቂ ውበት ያላቸው ኢትዮጵያውያን እንኳን እስካሁኗ ሰዓትና ደቂቃ ድረስ መቼም ቢሆን በየትኛውም ጊዜ በየትኛውም አጋጣሚ ቢሆን አፍሪካዊ አይደለንም ሲሉ ተደምጠው አያውቁም።

ስትከታተሉት የነበረው ቪዲዮ ክቡራን አርማ ተመልካቾቻችን በትውልድ ሶማሊያዊ የሆነችው አሁን በአሜሪካን ሀገር በሚኒሶታ ግዛት የምትኖረውና ዲሞክራቶችን በመወከል ድምፅ አግኝታ በአሜሪካን ሀገር የኮንግረስ አባል የሆነችው ኤልሃን ኡመር የወንጀል ሪከርዷ ወደ አንድ ቢሊዮን የአሜሪካ ዶላር ማደጉን ነው። ከዚህ በፊት በርካታ ዓለም አቀፍ ሚዲያዎች እንደዘገቡትና መረጃውንም እንዳጋለጡትም ኤልሃን ኡመር ለኮቪድ-19 መከታተልና መቆጣጠር ተብሎ የተመደበውን በጀት ለአልሻባብ የሽብር ቡድን በ ተዘዋዋሪ መንገድ ማስተላለፏንና ገንዘቡ ወደ አልሻባብ ሲተላለፍም በቸልተኝነትና በዝምታ በመመልከቷ ነበር። የወንጀል ሪከርዷም በጊዜው የታወቀው አንድ ሚሊዮን የሚደርስ የአሜሪካ ዶላር ሲሆን ከጊዜ ወደ ጊዜ ግን መረጃዎቹ እየተጣሩ እየተጣሩ ሲመጡ አሁን አንድ ቢሊዮን እንደደረሰ ነው መረጃዎቹ የሚያሳዩትም። ኤልሃን የአልሻባብ አንድ ከፍተኛ ክንፍ ወይም አመራር ከሆነ ግለሰብ ጋር ፎቶ ተነስታም እንዲህ ታይታለች። ይህ ግለሰብ በአሜሪካን ሀገር በአሳይለም ለብዙ ጊዜ የቆየ እና ከአልሻባብ ጋርም ቀጥተኛ ግንኙነት ያለው ተፈላጊ ግለሰብ እና የፍርድ ቤት የወንጀል ክሶችም እንዳለበት ነው የአሜሪካውያኖች መረጃውን ያጋለጡትም። ይህም ብቻ ሳይሆን ከበርካታ የአልሻባብ አመራሮች ጋርም የኢሜይል ኮሚኒኬሽን እንዳደረገች አሜሪካውያኖች መረጃውን አውጥተውባታል። በስከ መጨረሻ የተከበራቸው አድማጭ ተመልካቾቻችን በርካታ ዲያስፖራ ኢትዮጵያውያን በጉጉት ሲጠብቁት ወደ ነበረው መረጃ ደርሰናል። ይህም አሜሪካ የስራ ፈቃድ ጊዜን ከአምስት ዓመት ወደ አንድ ዓመት ከስድስት ወር ዝቅ አድርጋለች። ዝርዝሩን እነማን እነማንን እንደሚመለከትና አፈጻጸሙን ጊዜውንም ጭምር እንዲህ እናቀርባለን። አብራችሁን ቆዩ። የዩትዩብ ቻናሉን በመሃል ሰብስክራይብ ማድረግ አትርሱ።

አሜሪካ ያወጣቸው የስራ ፍቃድ ጊዜን ያሳጠረው ህግ የወጣው ታሳስ 4 2025 ወይም ከሶስት ቀን በፊት በፈረንጆቹ ሲሆን ተግባራዊ የሚሆነው ትናንት ታሳስ 5 2025 ይሆናል። እነማን እነማንን ይመለከታል? አዲስ የስራ ፍቃድ የሚጠይቅ ማንኛውም አሜሪካን ሀገር የሚገኝ ዲያስፖራን ብለው ስደተኛ የሚለው ቃል እየደበረን ስለሆነ አድማጭ ተመልካቶቻችን ዲያስፖራ እያልን እንጠራዋለን እዚህ በኋላ ዲያስፖራ ማለት እናንተ በምታውቁት ስደተኛ በሚለው እንግባባለን ስደተኛ የሚለውን ቃል አንጠራም ከዚህ በኋላ ስለዚህ ማንኛውም ዲያስፖራ የስራ ፍቃድ የሚጠይቅ በሙሉ ከታህሳስ አምስት በፈረንጆቹ 2025 ጀምሮ የሚሰጠው የስራ ፍቃድ ለ18 ወር ብቻ ይሆናል ሁለተኛ የስራ ፍቃድ ማደስ ለምትመጡ በሙሉ ከዚህ በፊት ለአምስት ዓመት ተሰጥቷችሁ የሥራ ፈቃድ ጊዜያችሁ አሁን አልቆ ከሆነና ያመለከታችሁት አሁን ታሳስ አምስት ጀምሮ ከሆነ የሚሰጣችሁ ለወደፊት የ18 ወር የሥራ ፈቃድ ጊዜ ብቻ ይሆናል። እንደ አጋጣሚ ሆኖ ለሥራ ፈቃድ እድሳት አመልክታችሁ ኬዙ ሳይታይ ታሳስ አምስት ደርሶ ከሆነ፣ ከዚህ በኋላ ከሆነ ኬዙ የሚታየው ያመለከታችሁት ቀድሞ ቢሆንም ኬዙን የሚያዩላችሁ ከዚህ በኋላ ከሆነ አሁንም የሚሰጧችሁ የሥራ ፈቃድ ለ18 ወር ብቻ ይሆናል። አምስት ዓመት የሚለው ቀርቶ ለ18 ወር ይሆናል ማለት ነው። የሚመለከታቸው አካላት እነማን ናቸው? ስደተኞች ወይም ሪፊጊው ላይ ያሉ እነሱም በሙሉ ይመለከታል። አሳይለም ፍቃድ ያገኙ የአሳይለም ፍቃድ አግኝተው ለስራ ያመለከቱም ከዚህ በኋላ የ18 ወር ነው የሚሰጣቸው። ይህ በነገራችን ላይ በጣም አስቸጋሪ ነው። በየ18 ወሩ ሲታደስ ተጨማሪ ወጭም ይጠይቃል። የሚከፈል ክፍያ አለ። በነጻ አይደለም። የስራ ፈቃዱ የሚታደሰው አምስት ዓመት ሲሆን የተሻለ ነው፣ ረጅም ጊዜ ነው። በየአስራ ስምንት ወሩ ሲሆን ግን ችግሩ ሰፋ ያለ ይሆናል ማለት ነው። በተለይ ከክፍያ ጋርም ተያይዞ ቢሆን በተወሰነ መልኩም ቢሆን ኪስ ይጎዳል። ስለዚህ አሳይለም ላይ ያሉ ይመለከታል፣ ስደተኞችን ይመለከታል። የአሳይለም ማመልከቻም በመጠባበቅ ላይ ያሉ ፔንዲንግ አሳይለም ይባላል። እነዚህንም ጭምር ከዚህ በኋላ አሳይለማቸው ሲፈቀድ ከተፈቀደላቸው የሚሰጣቸው የስራ ፍቃድ ለ18 ወር ብቻ ይሆናል ማለት ነው። ግሪን ካርድ በመጠባበቅ ላይ ያሉ አዎ፣ ግሪን ካርድ ላይ ቀጠሮ ተሰጥቷቸው ግሪን ካርድ ለማግኘት በመጠባበቅ ላይ ያሉ ግሪን ካርዱ ካገኙ በኋላ ከዚህ በኋላ እነዚህ ዜጎች የ18 ወር የስራ ፍቃድ ነው እንጂ እንደ በፊቱ የአምስት ዓመት አይሰጣቸውም ማለት ነው። ከጊዜያዊ ጥበቃ ወይም ደግሞ ቲፒኤስ የምንለው ከቲፒኤስ የወጡ ሰዎችም እነዚህ ሰዎችም አሁንም እንደዚሁ የሚሰጣቸው የስራ ፍቃድ አስራ ስምንት ወር ይሆናል ማለት ነው። እዚህ ላይ ቲፒኤስን በተመለከተ የተለየ ኬዝ ይኖራል እየተባለ ነው። እንደሚታወቀው የኢትዮጵያውያን የተሰጣቸው የቲፒኤስ የጊዜ ገደብ ታህሳስ 12 በፈረንጆቹ 2025 ኤክስፓየርድ ያደርጋል። ኤክስፓየርድ ካደረገ በኋላም እንደ አዲስ ይራዘማል ወይስ ደግሞ ሙሉ በሙሉ ይዘጋል ወይስ ምን ይሆናል የሚለውን የምናውቀው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይም ዩ ኤስ ሲ አይ ኤስ የሚያወጣውን መረጃ ተመልክተን ነው። ዩ ኤስ ሲ አይ ኤስ የምንለው ዩናይትድ ስቴትስ ሲቲዘንሺፕ ኤንድ ኢሚግሬሽን ሰርቪስ የሚባለው ተቋም አብዛኛዎቹ መረጃዎች የሚወጣቸው ይሄ ተቋም ስለሆነ እሱን የምንመለከት ይሆናል። የስራ ፍቃዳቸውን በተመለከተ የቲፒኤስ 18 ወር ሊሆን ይችላል እንደሌሎቹ እንደ ሌሎቹ 18 ወር ሊሰጣቸው ይችላል። ይሁንና ለቲፒኤስ የሚኖራቸው የጊዜ ቆይታ አጭር ስለሚሆን፣ ክሮስቸክ ስለሚያደርጉ የቲፒኤስ ቆይታቸው ካለቀ 18 ወር የስራ ፍቃድ ቢሰጣቸውም እንኳን ለ18 ወር መስራት አይችሉም። የቲፒኤስ ፍቃዳቸውን እንደገና ማደስ ወይም የቲፒኤስ ኮንዲሽናቸውን ማስተካከል ሊኖርባቸው ይችላል። የእነሱ ኤክሴፕሽናል ኬዝ ነው ያልነው ከዚህ አንጻር ነው። ከዚሁ ጋር ተያይዞ የሚከተሉትን የቪዛ አይነቶች የያዙ ዲያስፖራዎች ደስ የሚል ዜና ተሰምቷል። ኤችዋን ቢ ቪዛ፣ ኤልዋን ቪዛ፣ ኦዋን ቪዛ፣ ኤፍዋን ኦር ኦፒቲ ቪዛ፣ ጄዋን ቪዛ ኤቱ ቪዛ ወዘተ የሚሉት የስራ ቪዛዎች በእነዚህ ለውጥ አይነኩም ይላል የነሱ የስራ ፍቃድ ጊዜ አሁንም ከቪዛው ጊዜ ጋር አብረው የሚሄድ ነው ለምሳሌ ኤችዋን ቢ የስራ ቪዛ ነው ማንኛውም ዲያስፖራ ወደ አሜሪካን ሀገር ሂዶ በኢንጂነሪንግ በነርሲንግ በሜዲሲን በሌሎችም በህግ ሊሆን ይችላል አሜሪካን ሀገር ሂዶ ሰርቶ እንዲመለስ የሚደረግበት ነው ከሶስት ዓመት እስከ አምስት ዓመት ነው ፍቃዱ ይሄን ይዞ ይቀጥላል ማለት ነው ወደ 18 ወር ዝቅ አይልበትም። እድሳት በየ18 ወሩ አያስፈልገውም ነው የሚለው። ኤለዋን ቪዛ የሚባሉትም በዚህ አይካተቱም ተብለዋል። ኤለዋን ቪዛ የምንላቸው ድርጅቶች አሜሪካን ውስጥ ያለ ካምፓኒ ኢትዮጵያ ውስጥ ካምፓኒ ካለው ኢትዮጵያ ውስጥ ያሉትን ባለሙያዎች አሜሪካ ወስዶ ለተወሰነ ጊዜ ማሰራት ቢፈልግ በኤለዋን ቪዛ ነው የሚወስዳቸው ማለት ነው። ኤለዋን ቢም ኤለዋን ታይፕ አለው። ኤለዋን ኤ እና ኤለዋን ቢ ይባላል። ኤለዋን ኤ ሙሉ በሙሉም ሰራተኞችን ከእውቀት ጋር ሳይገናኝ የሚወስድበት ትራንስፈር የሚያደርግበት ሁኔታ ነው። ኤለዋን ቢ ደግሞ የተለየ ችሎታ ያላቸው ለምሳሌ ኢትዮጵያ ውስጥ ያሉ የአሜሪካን ኢንዳስትሪ ውስጥ ተቀጥረው የሚሰሩ ግለሰቦች የተለየ እውቀትና ችሎት ክህሎት ካላቸው አሜሪካን ሀገር ሂደው የሆነ ችግር ይፈታሉ ተብሎ ከታሰበ እነሱን ኤልዋን ቢ ሊያደርጓቸው ይችላሉ። ዞሮ ዞሮም የኤልዋን ቪዛ አይነቶች ካምፓኒዎች ሰራተኞቻቸውን ከአንድ ቦታ ወደ አንድ ቦታ በተለይ የአሜሪካ ዜግነት ያላቸው ካምፓኒዎች ሰራተኞቻቸውን ከተለያየ ሀገራት ወደ አሜሪካ አምጥተው የሚያሰሩበት ወይም ዝውውር የሚፈጽሙበት የቪዛ አይነት ነው። ይህም አይከለከልም። ማለት በድሮው ባላቸው የቪዛ ቆይታ የሚገደብ ነው የሚሆነው እንጂ ወደ 18 ወር ዝቅ አይልም ማለት ነው። ሌላው ይሄ ኦዋን ቪዛ የሚባለው ለአርቲስቶች የተለየ ኦርዲናሪ ወይም ደግሞ ኤክስትራ የሆነ ችሎታ ላላቸው የሚሰጥ የቪዛ አይነት ነው። በተለይ አርቲስቶችን ሊመለከት ይችላል። የሙዚቃ ሰዎችን ሳይንት ሳይንቲስቶችንም ይመለከታል። መምህራንን፣ ቢዝነስ ምናምን፣ አትሌቶችን አትሌቶችንም ጭምር ሊመለከት ይችላል። ኢትዮጵያውያን አትሌቶች፣ ሙዚቀኞች ወደ ተለያየ ሀገር ሄደው የተወሰነ ጊዜ ኮንሰርት በማዘጋጀት አትሌቶች ከሆኑ ደግሞ ሩጠው ምናምን የሚመጡበት እንደዚህ አይነት ቪዛዎች ናቸው። ኦዋን ቪዛ ኦዋን ኤ፣ ኦዋን ቢ የሚባሉ ታይፖች አሉት እዚሁ ላይ ኦዋን ታይፕ ቢ ከሆነ ደግሞ ኦ ዋን ቢ የሚባለው ታይፕ ለአርቲስቶች በተለይ ለቲቪ ሾው ለእንደዚህ አይነት ለሚዲያ ሰዎች የሚሰጥ የቪዛ አይነት ነው። ይህ አይነካም፣ ድሮ በምታውቁት በነበረበት ይቀጥላል ማለት ነው። ኤፍ ዋን ኦፒቲ የሚባለው ይሄ የተማሪዎች ነው የተማሪዎች ቪዛ ነው። ኦፒቲ የምንለው ኦፕሽናል ፕራክቲካል ትሬኒንግ የሚባል የተማሪዎች ቪዛ ነው። ይሄም ባለበት ነው የሚቀጥለው ማለት ነው፣ ባለበት ይቀጥላል በዚህ በአዲሱ ሕግ አይዳኝም ማለት ነው። ጀዋን ኤክስቻንጅ ቪዚተር ቪዛ የሚባለውም እንደዚሁ ነው። ኢቱ ትሪቲ ኢንቨስተር ቪዛ የሚባለው ይሄ ደግሞ ኢንቨስትመንት ላይ ለተሰማሩ ግለሰቦች የሚሆን የቪዛ አይነት ነው። በአጭሩ እነዚህ ቪዛዎች ድሮ በምታውቋቸው ድሮ በለመዳችሁት የቆይታ ጊዜ የሚተገበሩ የሚዳኙ ይሆናሉ ማለት ነው። ስለዚህ በአጭሩ የአሁኑ ህግ የሚሰራውና የአሁኑ ህግ የወጣው ግሪን ካርድ በመጠባበቅ ላይ ላሉ ወይም ግሪን ካርድ ሆልደር ለሆኑ ለማደስ ለሚመጡ ማለት ነው። እንዲሁም ቲፒኤሶችን፣ አሳይለም፣ እነዚህን የመሳሰሉትን የሚያካትት ህግ ነው ማለት ነው። ጠቅለል ስናደርገው፣ ሳመሪዋን ወይም ማጠቃለያዋን በደንብ አዳምጡን። ይህ ህግ ወይም አዲሱ ህግ የሚመለከታቸው ስደተኞችን ወይም ደግሞ ሪፊጊው ካምፕ ውስጥ ያሉትን የተፈቀደላቸው አሳይሊስ። አሳይሊ ከሪፍጊው የሚለየው እንዴት ነው? ሪፊጊው የሚባሉት ከአሜሪካ ውጭ ነው የሚሆኑት በአሜሪካ ጥላ እና ከለላ ስር ሆነው ነገር ግን ከአሜሪካ ውጭ ናቸው። አሜሪካ በሆነ ጊዜ ልትወስዳቸው ትችላለች ማለት ነው። አሳይሊ ግን ዳይሬክትሊ አሜሪካ ምድር የሚገኙት ናቸው አሳይሊስ የሚባሉት። ሁለቱንም ይመለከታል። ከስደት የተጠበቁ ሰዎች። እነዚህ ከስደት የተጠበቁ የሚባሉት በፍርድ ቤት ተከራክረው በህግ ከአሜሪካ እንዳይወጡ የተደረጉ ግለሰቦች፣ እነሱ በህግ አግባብ በፍርድ ቤት ክርክር ያሸነፉ እነሱንም ይመለከታል። የአሳይለም ማመልከቻ በመጠባበቅ ላይ ያሉ ፎርም አይ 589 ወይም ፎርም አይ 589ን ሞልተው ለአሳይለም ውሳኔ እየጠበቁ ያሉ ይመለከታቸዋል። ግሪን ካርድ አይ 485 ሞልተው ለግሪን ካርድ እድል እየተጠባበቁ ያሉ ውሳኔ እየጠበቁ ያሉ ፓሮል የሚባሉም አሉ ቲፒኤስ የሚባሉም አሉ ፓሮል የሚባሉት በተለይ ይሄ ፐብሊክ ፕሮብሌም ያመጣሉ ተብሎ የሚታሰበው ወይም ለፐብሊክ ዌልፋር ተብሎ ለብቻ አሜሪካን የምታስቀምጣቸው ግለሰቦች እንደማለት ነው ቲፒኤሶችንም ይመለከታል ማለት ነው እነዚህ በዚህ ህግ የሚዳኙ ይሆናል ይሄ ህግ የማይመለከታቸው ጠቅለል ሲደረግ ከዚህ በፊት ግሪን ካርድ ያላችሁ ይሄ ህግ አይመለከታችሁም። ግሪን ካርድ አንዴ የያዛችሁ ማለት ለአንዴና ለመጨረሻ ጊዜም ወርክ አውቶራይዜሽን የሚባለው ተፈቀደላችሁ ማለት ነው። ዶክመንቱ አላችሁ። በየጊዜው አምጡ አትባሉም ዶክመንቱን። ስለዚህ ለስራ ፈቃድ ሁሌም ተፈቅዶላችኋል። ግሪን ካርድ የያዛችሁ ከዚህ በፊት ያላችሁ ምንም የሚያስጨንቃችሁ ነገር የለም። ይሄ ህግ አይመለከታችሁም ማለት ነው። እንዲሁም ከዚህ በፊት ከዚህ በፊት የስራ ፍቃድ ስታወጡ የስራ ፍቃድ ዶክመንት የሚባለውን ስታወጡ ለአምስት ዓመት ከሆነ ያወጣችሁት ይሰራል አምስቱ ዓመት እስከሚደርስ ድረስ ተጠቃሚ ትሆኑበታላችሁ። ከአምስት ዓመት በኋላ ነው እንግዲህ እንደ አዲስ ስታድሱ ችግር ሊኖር የሚችለው ማለት ነው። ኤችዋን ቢ፣ ኤልዋን፣ ኦዋን፣ ኤፍዋን፣ ጄዋን፣ ኢቱ ያልናቸው ቪዛዎች እነዚህ በሙሉ በዚህ በአዲሱ ህግ አይካተትም ማለት ነው። ስለዚህ በተለይ ኤምፕሎይመንት አውቶራይዜሽን ዶክመንት ከዚህ በፊት አወጣችሁት ለአምስት ዓመት ምናምን ከተሰጣችሁ አሁን በአዲሱ ህግ አይቀየርም። ግሪን ካርድ ካላችሁ ኦልረዲ እናንተ ምንም ችግር የለውም። እንደነገርናችሁ እንግዲህ አሁን የተጠቀሱትን ነው ህጉ የሚመለከተው ማለት ነው። ሌላው በስተ መጨረሻ ከቡራዳርማ ተመልካቶቻችን ለዲያስፖራ ኢትዮጵያውያን ስለ አሳይለም ጉድ ኒውዝ ተሰምቷል። እሱም ብዙዎቻችን በሚዲያም በግለሰቦችም የምንሰማው አሳይለም ቁመዋል፣ አሳይለም ታግደዋል የሚባል ነበር። ይህ ለበርካታ ኢትዮጵያውያን ጠቀሜታ ያለው ነገር ነው። ይሁን እንጂ በዚህ ሳምንት የሶስት ኢትዮጵያውያን አሳይለም ተቀባይነት አግኝቷል ማለት ነው። ሙሉ አፕሮቫል አግኝቶ አሳይለማቸውን ተቀብለዋል። ስለዚህ አሳይለም እየሰራ ነው፣ አልተዘጋም። ይሄው በመረጃና በማስረጃ አሳይለም የተቀበሉ ሰዎችን ሂደን በደንብ አግኝተን ሁኔታውን አጣርተን ሙሉ በሙሉ አሳይለም እንዳገኙ ለመረዳት ተችሏል። ይህ ሲባል ግን ኢትዮጵያውያን አሁንም ቢሆን ስጋት የለብንም ማለት አይደለም። በተለይ ትራምፕ ሰሞኑን ወደ አሜሪካ እንዳይገቡ ወይም ደግሞ ከአሜሪካ አስወጣለው ያላቸውን ሀገራቶች ከ19 ወደ 32 ከፍ ማድረጉን ተከትሎ ኢትዮጵያውያን ከፍተኛ ስጋት አለብን። በሌላ ዜና እንመጣበታለን። በቀጣይ ዜና እንመጣበታለን። የአሁኑ ጉድ ኒውስ ነው። የቀጣዩ ግን ጉድ ኒውስ ላይሆን ይችላል። እስኪ ለማንኛውም በሚቀጥለው ቪዲዮ ስንገናኝ ሁሉንም እናየዋለን። እስከዛው ጊዜ ሰናይ ቆይታ። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ነካ ነካ አድርጓት። ከቻላችሁ፣ ከተመቻችሁ ሱፐር ቻት፣ ሱፐር ስቲከር፣ ታንክስ ጊቪንግ መስጠት ይቻላል። እንዲሁም ቻናል መምበርሽፕ ጆይን በመሆን መቀላቀል ይቻላል። ሰናይ ቆይታ።